ሰላም ውድ አድማጭ ተመልካቾቻችን የዶም ቤተሰቦች፣ እንዴት ቀረባል? የባከነች ነፍስ ክፍል ስምንት መሸሸጥ ሲል ከእንቅልፌ ነቃሁ። ኢየሩስ ከአጠገቤ ጋደም ብላለች። ስልኬ ላይ አምስት ሚስኮል አገኘሁ። ሁለቱ የእናቴ ሲሆን የተቀረው አዲስ ቁጥር ነበር። በቀጥታ ወደ እናቴ ደውዬ ስለ አባቴ አዲስ ዜና ካለ ጠየኳት። ምንም አዲስ ነገር እንደሌለ በሀዘን ተውጣ ነገረች እኔም እሷን ተቼ አዲስ አበባ ብዙ መቀመጥ እንደማልችል እንዲያውም በዚህ ሁለት ቀን ውስጥ የየሩስ ጋር ወደ ጅማ እንደምንመለስ አሳምኛት ስልኩን ዘጋሁት ምሳ እንኳን አልበላሽም አሁን ተነሽና እራት እንብላ ይቅርብኝ አራበኝም። ይልቅ ነገ እዚህ አሳልፌ ከነገ ወዲያ መመለስ ይኖርብኛል። አብረን እንሄዳለን። እየሩስ ሀሳቤን አልተቃወመችም። ስልኬ ላይ ወዳገኘሁት አዲስ ቁጥር ደወልኩኝ። አቤል ነበረ። ድምጹን ስሰማ ልቤ ድንግጥ አለ። ልክ እንደተማረከ ወታደር ለምን የልቤን እንደምናዘዝለት ባለማወቅ፣ አዲስ አበባ ከደረስኩ በኋላ የገጠመኝን ሁሉ ምንም ሳላስቀር ነገርኩት። ከጃርሽ ነገ ላገኝሽ እኔ ጋር የረሳሽ ወቃ አለ አለኝ። ግራ ገባኝ። እስከማስታውሰው ድረስ እሱ ጋር የረሳሁት ምንም ነገር የለኝም። ቢሆንም ነገር ግን ከኢየሩስ ጋር ትኬት ለመቁረጥ ወደ መስቀል አደባባይ እንደምንመጣና በዛው ላገኘው እንደምችል ነገርኩት። የሚሰራበት ቦታ ቦሌ አካባቢ እንደሆነ ነገረኝ። እሱ ያለበት ቦታ ለመገናኘት ተቀጣጥረን ስልኩን ዘጋሁት። እየሩስ ራት እንድበላ ብታስጨንቀኝም ፈቃደኛ ልሆንላት ስላልቻልኩ እሷ ጋር ያለውን ለእኔ፣ ለእኔ ጋር ያለውን ደግሞ ለእሷ እያጫወትኳት እንቅልፍ ወሰደን። እንደ ሌላው የሐምሌ ቀን ዝናብ ያስጨነቀው ሳይሆን ቀለል ያለ ብሩህ ጠዋት ነበር። ከኢየሩሳሌም አረፈደን ተነሳን። ጥሩ ቁርስ፣ የሚገርም ምሳ፣ ቤተሰባዊ መስተንግዶ ስለተደረገልኝ በትንሽም ቢሆን ሀዘን ቅለል አደረገው። ወደ ጅማ የሚሄድበት የጉዞ ትኬት አክስቴ ከምትደክም ብላ ሰው አስለካ አስቆረጠችልኝ። ሲኒማ ፊልም ልናይ ነው በሚል ሰበብ ከኢየሩሳሌም አስራ አንድ ተኩል ላይ ተያይዘን ወጣን። ለአቤል ደውዬ እየመጣሁ እንደሆነ ስነግረው ያለበትን ትክክለኛ ቦታ አሳወቀኝ። ስደርስ እንደምደውል ነገርኩት። እየሩስ፣ ምናልባት ብቻሽን ሊያገኝሽ አስቦ ይሆናል። እኔ እዛው አካባቢ ከአንዷ ጓደኛዬ ጋር ልቆይሽና ስጨርሺ አብረን እንመለሳለን፣ አይሻልም? አለችኝ ልቤን ፍርሃት ፍርሃት እያለው እሺ ያልኳት። ክፍል ዘጠኝ ይቀጥላል። ቤተሰብ ላይክ፣ ሰብስክራይብ እያደረጋቸው አበረታቱን። ስላደመጣችሁን ከልብ አድርጌ አመሰግናለሁ። ሰላም ውድ አድማጭ ተመልካቾቻችን፣ የዶም ቤተሰቦች እንዴት ቀረማል? የባከነች ነፍስ ክፍል ስምንት መሸሸጥ ሲል ከእንቅልፌ ነቃሁ። ኢየሩስ ከአጠገቤ ጋደም ብላለች። ስልኬ ላይ አምስት ሚስ ኮል አገኘሁ። ሁለቱ የእናቴ ሲሆን የተቀረው አዲስ ቁጥር ነበረ። በቀጥታ ወደ እናቴ ደውዬ ስለ አባቴ አዲስ ዜና ካለ ጠየኳት። ምንም አዲስ ነገር እንደሌለ በሐዘን ተውጣ ነገረች። እኔም እሷን ተቼ አዲስ አበባ ብዙ መቀመጥ እንደማልችል እንዲያውም በዚህ ሁለት ቀን ውስጥ የኢየሩስ ጋር ወደ ጅማ እንደምንመለስ አሳምኛት ስልኩን ዘጋሁት። ምሳ እንኳን አልበላሽም። አሁን ተነሽና እራት እንብላ። ይቅርብኝ አራበኝም። ይልቅ ነገ እዚህ አሳልፌ ከነገ ወዲያ መመለስ ይኖርብኛል። አብረን እንሄዳለን። የሩስ ሀሳቤን አተቃወሞችም። ስልኬ ላይ ወዳገኘሁት አዲስ ቁጥር ደወልኩኝ። አቤል ነበረ። ድምፁን ስሰማ ልቤ ድንግጥ አለ ልክ እንደተማረከ ወታደር ለምን የልቤንን እንደምናዘዝለት ባለማወቅ አዲስ አበባ ከደረስኩ በኋላ የገጠመኝን ሁሉ ምንም ሳላስቀር ነገርኩት። ከቻሽ ነገ ላገኘሽ እኔ ጋር የረሳሽ ወቃ አለ አለኝ። ግራ ገባኝ። እስከማስታውሰው ድረስ እሱ ጋር የረሳሁት ምንም ነገር የለኝም። ቢሆንም ነገር ግን ከኢየሩስ ጋር ትኬት ለመቁረጥ ወደ መስቀል አደባባይ እንደምንመጣና በዛው ላገኘው እንደሚችል ነገርኩት። የሚሰራበት ቦታ ቦሌ አካባቢ እንደሆነ ነገረኝ። እሱ ያለበት ቦታ ለመገናኘት ተቀጣጥረን ስልኩን ዘጋሁት። እየሩስ ራት እንድ በላ ብታስጨንቀኝም ፈቃደኛ ልሆንላት ስላልቻልኩ እሷ ጋር ያለውን ለእኔ ለእኔ ጋር ያለውን ደግሞ ለእሷ እያጫወትኳት እንቅልፍ ወሰደን። እንደ ሌላው የሐምሌ ቀን ዝናብ ያስጨነቀው ሳይሆን ቀለል ያለ ብሩህ ጠዋት ነበር። ከኢየሩስ ጋር አረፈድን ተነሳን። ጥሩ ቁርስ፣ የሚገርም ምሳ፣ ቤተሰባዊ መስተንግዶ ስለተደረገልኝ በትንሹም ቢሆን ሐዘኔ ቅለል አደረገው። ወደ ጅማ የሚሄድበት የጉዞ ጥቂት አክስቴ ከምትደክም በላ ሰው አስልካ አስቆረጠችልኝ። ሲኒማ ፊልም ልናይ ነው በሚል ሰበብ ከእየርስ ጋር አስራ አንድ ተኩል ላይ ተያይዘን ወጣን። ለአቤል ደውዬ እየመጣሁ እንደሆነ ስነግረው ያለበትን ትክክለኛ ቦታ አሳወቀኝ። ስደርስ እንደምደውል ነገርኩት። እየሩስ ምናልባት ብቻሽን